ወደ አዲስ አበባ የመጣሁት በሀያዎቹ እድሜ ውስጥ ነው ለመምጣትም ያነሳሳኝ ሬዲዮኖች እሰማ ነበረ ከተማ ከገባ ውልቸር ማግኘት እንደምችል እኔም ከተማ ብገባ ይሄን ነገር አገኛለሁ ውልቸርም አገኛለሁ እና በዚህ ምክንያት ነው እንደወጣ ያነሳሳኝ ስፌቶችን እሰፋለሁ የተለያዩ የባህል እቃዎችን መሶቦች የጣባክዳን። የተለያዩ የእንጀራ ቁርጥ ማቅረቢያ፣ የዳቦ መሶብ፣ የተለያዩ መሶቦችን እሰፋለሁ። ደንበኞቼ እኔ ቲክቶክ ላይ ነው የማስተዋውቀው። ስልኬን አስቀምጣለሁ፣ ይደውሉልኛል፣ አለሁበት ድረስ መጥተው ይገዙኛል። ገቢ የእለት ጉርሴን አላጣበትም፣ ለእለት አልራብም፣ አልጠማም። ለመስሪያ የሚሆኑኝን እቃዎችን ለማንጣት መርካቶ ስሄድ እቸገራለሁ። አሁን ግን የተወሰነ እንትን በራሷ የምትንቀሳቀስ ዘመናዊ መንቀሳቀሻ ሰው ገዝቶልኛል። እነሱ በዚህ አጋጣሚ እነሱንም አመሰግናለሁ። ው የተለያዩ ዋጋ ያላቸው ግን የቆጮ ማቅረቢያዎች እንደዚህ አሉ። በእርግጥ ሶስት ሺህ ብር እስከ ስድስት ሺህ ብር አሉኝ። ከዛም በላይ ይኖራሉ። መጀመሪያ ተገጠር እንደመጣው ስድስት አመት ጎዳና ላይ ከቆየ በኋላ ያው ስድስት አመት የቆየበት ምክንያት ጎዳና ላይ ቤት የሚያከራይ ሰው በማጣት ብቻ ና ብቻ ነው። አሁን ግን አልሐምዱሊላ ቀበሌ ያናግሬ ይህንን ጊዜያዊ ማረፊያ ሰጥታወኝ እዚህ ውስጥ ነው ያለሁት። አልሐምዱሊላ እኔ በህይወት ያሳዝብኑኝ ነገሮች ታይምሮ ሊጠፉልኝ ያልቻሉት ነገር እስካሁን ድረስ ቤት ኪራይ እየፈለጉ አለማግኘቴ፣ አካል ጉዳተኛ በመሆኔ ብቻ ቤት ኪራይ አይመቻትም እያሉ የሚመልሱኝ ነገር። ሁለተኛው ታክሲ ላይ ታክሲ አይጭነንም፣ ውልቸሩን ታክሲው በጣም ነው ይሄዳል ተገቢ መልስ ራሱ መስጠት አይፈልግም። ቤት ውስጥ እኔ ራሴ እንጀራ ጋግራለሁ የሚያስፈልጉኝን ነገሮች ቤት ውስጥ ሳረቼ ራሴን እመግባለሁ። ይሄ ጠንካራ የመሆኔ ምክንያት እናቴ ጎበዝ ነች፣ በጣም ጠንካራ ነች። አባቴም ጎበዝ ገበሬ ነው። ታሷ ብዙ ትምህርት ወስጃለሁ። ለምን እኔ አካል ጉዳተኛ ስሆንባት ራሱ እንደዛም ሆኜ ትምህርት ቤት ለመማር ሲሄድ ከአካባቢው የሚደርስባት ተጥኗዋለ። እንዴት እንደዚህ ሆና ስትሄድ ለምን ዝም ትሏታላችሁ? እንኳን እሷ በእግራቸው ቆመው የሚራመዱት ራሱ ተምረው የትም አልደረሱም። እንዴት እንደዚህ ታደርጋላችሁ? የእናንተ ጥፋት ነው፣ ዝም እያላችኋት ነው እንደዚህ ትምህርት ሄዳ እማራለሁ ብላ የሄደችበት ምክንያት። ስለዚህ እናንተ ጥሩ አላረጋችሁም። ብዙ ነገሮች ይደርሱባቸዋል። በጥቅሉ አካል ጉዳተኛ በመሆን በራሱ የእርግማን ነው ወይ የሆነ ነገር ነው። ብዙ ነገሮች ሲደርሱባቸው ግን እናቴ በጣም ጠንካራ ነች፣ ጎበዝ ነች። ጠንክርናን በጥቅሉ ተሷን የተማርኩት ትልልቅ ሚዲያዎች ላይ እየቀረብኩ ወይ ደግሞ የሆነ ብዙ ሰው የሚያው ነገሮች ላይ እየወጣሁ ያለውን ችግር ብናገር ደስ ይለኛል። ለምን አካል ጉዳተኞች ለምሳሌ፣ እኔ ቤት ኪራይ በማጣት የተቸገርኩትን መቼም አልረሳውም። ለአካል ጉዳተኞች ትልቁ ፈተና ቤት ኪራይ ማጣት ነው፣ ቤት የሚያከራያቸው አለማግኘት። ይሄን ነገር ይሄን ነገር እኔ ያለፍኩትን ሌሎች አካል ጉዳተኞች እንዳያልፉ ይህንን የማስተምርበት ነገር ቢመቻችልኝ ወይም ደግሞ ለሰዎች በቲክቶኬ ይሄን አስቤያለሁ። በእርግጥ እንደዚህ አይነት ትምህርቶችን ለማስተላለፍ ግን የእኔ ብዙም ተደራሽ ስለማይሆን ከዚህ የበለጠ ትልቅ ተደራሽ የሚሆን ቦታ ላይ እየቀረቡ ይህን ነገር ባስተላለፍ ደስ ይለኛል። የሆነ ምን ይደረግ የሚለው ነገር ምን ቢደረግ ይሄ ችግር ይቀረፋል። ለምን እኔ አንዱ ሕይወቴን ያመሰቃቀለው ነገር ቢኖር ይሄ ነገር ነው። ለምን ሰው ቤት ከሌለው ምንድን ነው የሚሆነው? ውጭ ላይ አድሮ ምናምን። የመስራትም ምንም አላማ የሚኖረው ሰው ማረፊያ ሲኖረው ነው። ያ ነገር ትልቁ ችግር ነው። ሌላው እንዳለ ሆኖ ግን የሚቀድመው ያ ነው። ትልቁ ማመስገን የምፈልገው በመጀመሪያ ፈጣሪን አመሰግነዋለሁ፣ በዚህ ውጣ ወረድ አልፍ የዚህ እንዲደርስ ስላደረገኝ። ሁለተኛ ቤተሰቦችን አመሰግናቸዋለሁ። ሶስተኛ፣ አንኮበር ዝናሽ የምትባላለች ዝናሽ፣ በዚህ አጋጣሚ በጣም አመሰግንሻለሁ። ከሰማሽኝ በጣም ነው የማመሰግነው ዝናሽ።